ስለታረቃችሁ በጣም ደስ ብሎናል። ሀይሚዬ የኔ ልዕልት የኔ ብርቱ የኔ ጀግና ሴት እና ሀብቴ በጣም ለአንተ ቃላት የለኝም። ትለያለህ ወንድምነት ጥግ ስላሳየህ ፍቅር ስላስታረካቸው በጣም ደስ ብሎኛል። እግዚአብሔርን እነ ተመልካቾች እንዴት ናችሁ? ሰላም ነው አይደለ? የኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ቅመሞች ላይክ፣ ሼር እያረጋቸው አበረታቱኝ፣ ጀማሪ ነኝ ብቻ ተመዝገና። አምላኬ በጣም ደስ ብሎኛል የምር እንደዚህ ነው የምታምሩት። በመሀላችሁ ሰይጣን አታስገቡ። እስኪ እግዚአብሔር ወይ እንዴት ደስ እንዳለኝ እና የግል ጉዳያችሁን የራሳችሁን ችግር ሰው በመሀላችሁ ሳታስገቡ በራሳችሁ በትፈቱ ደስ ይለናል። ሰው ስገባ ያው ታውቂያለሽ ብዙ ነገር ይበላሻሉ እና ሊፋታቸውም ከንቱ ነውና፣ ብቻል ብቻል ሁለታችሁ ችግራችሁን መፍታት ሞክሮ ከዚህ በኋላ ክፍት አድርጌው ነበር። ዛሬ ማል ተዘጋ። ሳትመለስ ስትቀር አይኔ በን ባጭጋግ እንደተጋረደ ቤትሽ ያምራል፣ ግን ምን ዋጋ አለው አላለም? ሀብቴ፣ እውነት ነው እውነት ነው፣ አለ ብሩክ። ባዶ ነው። እሷ ራሱ እኮ በቃ ልለቅ ነው አለች እኮ የኔ ንግሥት። እና በሁለቱ ፍቅረኛ ማሞች መግባት ትርፉ ቅሌትና ለዚህ ነው እኮ ፍቅረኛ ማሞች መሀል አትግቡ የሚባለው። እና በሁለት ፍቅረኛ ማሞች መግባት ትርፉ ቅሌትና ውርደት ነው። እውነት እና ሁለቱ ልታረቁ ኖ ወረኞች ዳር ወጡ ማለት ነው። ከዚህ በኋላ ትምህርት የሆነባቸው እውነት እውነት። እነዚህን ልጆች ተዋችሁ። እና ከእናንተ ያነሰ ወጥጥ ስብስባችሁ ጭራሽ እናንተ ትጣላላችሁ። ይሄ ነገር ጭራሽ እንዳት ደግሞ የሆነ ሀይሚዬ ነው ቆንጆ። እና ተማምናችሁ ኖሮ ለጠላት ክፍተት አትስጡ። ልጅቷንም እርሷት ስሟንም አትጥሯት። እውነት ሀብቴ አንተንም እግዚአብሔር ባርክ፣ እነሱንም ፈጣሪ ለወግር ለማድረግ ያብቃቸው ወልዶ ይሳሙ፣ ፈጣሪ እስከ መጨረሻ ያዘልቅላቸው እና መቀኛን ያርቅላቸው። አሚን በሉ እናንተ፣ ደግሞ እሺ ጋይዝ። እና ሃይሚዬ አንቺ ደግሞ አክብሬ ወንድ ልጅ ክብር ይፈልጋል የኔ ቆንጆ፣ እና ከዚህ በኋላ ግልጽ ተነጋገሩ፣ ሰው በመሃላቸው አታስገቡ። ብሩክ አንተም እሺ በል። እሷም ከዚህ በኋላ ጭቅጭቃችሁን እንዳንሰማሽ ታርቃችሁ ስለመጣችሁ በጣም ደስ ብሎናል። እግዚአብሔርን እና ሀይሚ ደግሞ በጣም ደረቅ ነሽነት እና በአደርቂ በቃ እሺ ማለት እስኪ ልመጂ ወንድምሽ ነምስኪ አታስቸግሪው እና ትንሽ ደረቅ ደረቅ ነገር ነሽ የኔ ቀመም እና ብዙም አትጅባቸው ነዚህ እኔ እንደሚመስለኝ የሚመስለኝ እነኚህ ልጆች ልጅነት ያጠቃቸዋል መሰለኝን ሀብቴን አቁሞ እኮ ወደ ኋላ ተመልሰው በቃ ልጨቃቸው ቁ ተነሱ እኮ እናንተ እንዴ። እና እንዴት አያችሁት? እስኪ ኮመንት ለሀሳብ አስተያየት ስጡ እና እንደኔ ደስ ያላችሁ ደግሞ ላይክ እያረጋችሁ ሀሳባችሁን እየገለጻችሁ ለፉ እና በጣም ደስ ብሎኛል። እግዚአብሔር ከዚህ በኋላ በሩቅ አለ ሀይሜ እንዳላይ ሀይሚ ደግሞ አልብሩክ እንዳላይሽ እና እግዚአብሔር ለትልቅ ደረጃ ያደርሳችሁ፣ ምቀኛን ያርቅላችሁ። እንደዚህ ስትሆነ ነው የሚያምርባችሁ። አንቺም ደግሞ እንደዚህ እንትን አትበይ፣ አትድረቂ። እስኪ እሺ ማለት ትንሽ፣ እስኪ ተሸነፊ። እኔ ያየሁብሽ ነገር ትንሽ ኃይለኛ ነገር ነሽ፣ በራስሽ ትተማመኛለሽ፣ ኩሩ ጀግና። ግን ደግሞ ወንድ ልጅ ያው ክብር ይፈልጋል በጣም እንደዚህ ዝቅበይ ሳይሆን የሆነ አለ አደለ፣ ምቀኛም ባህት አስገቢ ቦታ በጣም ክፍተት በአንቺ በኩል ነው የምታየ። እውነት ትክሮክ ይወድሻል ያፈቅርሻል እና እንደዚህ በደረግ ስሳት በቃ ለጠላት በር እየከፈትሽ ነው የምትሄጂ። አንቺም ደግሞ እንደዚህ ባትሆኚ ትንሽ እንኳን እንትን ብትይ ደስ ይለናል። እና ሀብትሽንም አታደክሚው፣ በቃ ወንድምሽን አታደክሚ እውነት

እና ሀይ ምክትርነታ የሴት ልጅ ደግሞ ነገሮችን ታቀላለች። ምን ከዚህ በኋላ ሃይማኖት አባት ጋራ እየሄዳችሁ ምክር እየወሰዳችሁ በፍቅር ኑሮ ላችኋለሁ። እና ምን ተረዳው መሰላችሁ? እኚህ ልጆች በጣም ነው የሚዋደዱት፣ በጣም ነው የምፈቃቀሩት። ፍቅር ነው መሰለኝ እንደዚህ የሚያንገላታቸው። እና በጣም በጣም እና ብሩክዬ አንተ መረጋበል ሀይሚ አንቺም ደግሞ ግትርነት ትንሽ ቀንሽ። እና ሀይሚ ምናለች፣ አይዞ አይዞ የሚለው ጓደኛ ያለው እና ሄኖክ ምባላል አለችም፣ የኔ ቆንጆ። እና አንቺ ከጓደኛው ነው ከእሱ ነው ችግር ያለብሽ። አንቺ ከበሮካ ያለውን ነገር ፊቼው፣ ጓደኞቹን ተያቸው፣ እሺ የእኔ ቆንጆ። በመሀል ሰው አታስገቡም። እና ሀይቢ እንኳ ገጭ ምት ነገር እኮ ነው የሚገርመኝ እኮ እንደ ወንድ እኮ ነው የምትሆኝ። እና የኔ ቅመም የኔ ግትር ደስ ብሎኛል። በስተ መጨረሻ ደግሞ ታሪኩ ሲባሉ እዛ ይሽኮረመማሉ፣ እዛ ሀብተሽን አስቁሞ እና በስተ መጨረሻ ደስ ብሎኛል። እንደኔ ደስ ያላቸው ካላቸው ላይክ፣ ኮመንት እየረጋቸው ሀሳባችሁን አስቀምጡልን በመታረቃቸው ደስ ያላችሁ እንኳን ደስ አላችሁ። በመታረቃችሁ የተቃጠላችሁ እንኳን ተቃጠላችሁ። እና በስተ መጨረሻ ደስ ብሎኛል።